በእግዚአብሔር መልአክ የተመታ ማን ነው? አንድ ሰው በእግዚአብሔር መልአክ ተመትቶ እንደሞተ ከሚገልጹት በጣም ዝነኛ ዘገቦች አንዱ በሐዋርያት ሥራ መጽሐፍ ውስጥ የሚገኘው የቀዳማዊ ሄሮድስ አግሪጳ ታሪክ ነው፣ ምዕራፍ 12። ሄሮድስ አምላክ እንደሆነ ለሚያመሰግኑት ሰዎች ንግግር ካደረገ በኋላ ለእውነተኛው አምላክ ክብር መስጠት አልቻለም። ከትዕቢቱና ከትዕቢቱ የተነሳ የእግዚአብሔር መልአክ መታው በትልም በልቶ ሞተ። ይህ ክስተት የእግዚአብሔርን ክብር ለራስ የመውሰድን አስፈላጊነት ያጎላል። ሄሮድስ ኃያል ገዢ ነበር፣ ነገር ግን ውድቀቱ የመጣው መለኮታዊ ምስጋናውን ወደ እግዚአብሔር ከማቅረብ ይልቅ በመቀበል ነው። መጽሐፍ ቅዱስ ይህ ለኩራትና በአምላክ ሕዝቦች ላይ ለሚደርሰው በደል ቀጥተኛ ፍርድ እንደሆነ ይገልጻል። የእሱ ሞት ራስን ከአምላክ በላይ ከፍ የማድረግን አደጋ ለሌሎች ማስጠንቀቂያ ሆኖ አገልግሏል። መልአኩ በራሱ አልሰራም፣ ነገር ግን የእግዚአብሔርን ፍርድ ፈጽሟል። ይህም መላእክት የሰላም መልእክተኞች ብቻ ሳይሆኑ የእግዚአብሔር የፍትህ መሳሪያዎች መሆናቸውን ያስታውሰናል። በዚህ ሁኔታ፣ የሄሮድስ ልብና ድርጊት የአምላክ ትዕግሥት እስከሚያልቅበት ደረጃ ላይ ደርሷል። ውጤቱ ወዲያውኑ እና ይፋዊ ነበር፣ ይህም እግዚአብሔር እንደማይዘበትበት ግልጽ አድርጓል። በአጠቃላይ፣ የቀዳማዊ ሄሮድስ አግሪጳ ሞት ስለ ኩራቱ ውጤቶች፣ ለእግዚአብሔር ክብር የመስጠትን አስፈላጊነትና የእግዚአብሔርን ሥራ መቃወም ምን ያህል ከባድ እንደሆነ ያስተምረናል። በተጨማሪም እግዚአብሔር ሕዝቡን እንዴት እንደሚከላከል እና ፍጹም በሆነው ጊዜ ፍትሕ እንደሚያመጣ ያሳያል። የእግዚአብሔር ምሕረት ታላቅ ቢሆንም ቅድስናውን ችላ ማለት አይቻልም። ታሪኩ በእርሱ ፊት ወደ ትሕትናና አክብሮት ይጠራናል።